የአማራ ፋኖ በጎጃም ሰብሳቢው አርበኛ ዘመነ ካሴ መልእክት አስተላልፏል። ሙሉ መልእክቱን ወደ እናንተ ይደርሳል። የወሎ ፋኖ ከተማዋን መቆጣጠሩን አሳውቋል። የሚሊሻው ኃይል ከፍተኛ ጥቃት ተፈጽሞበታል። ከጦር ግንባር የደረሱንን መረጃዎች ይዘናል። ብልጽግና አዲስ ወታደራዊ ዘመቻ ሊጀምር እንደሆነ ታውቋል። የዘመቻ እቅዱ ደርሶናል። በቆይታችን ትሰሙታላቸው። የመተከሉ ጀግና አዲስ ሹመት ተሰጥቶታል። ከባዱን ኃላፊነትም ተረክቧል። አብራችሁን ስትቆዩ በዝርዝር ታዳምጡታላቸው። አብይ አህመድ ኢሳያስ አፈወርቂን ለመጣል ያደራ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 የብልጽግናው የምክክር ኮሚሽን የአማራ ታጋዮችን ለመነጣጠል ያለመ መግለጫ መስጠቱን ተከትሎ የአማራ ፋኖ በጎጃም ሰብሳቢው አርበኛ ዘመነ ካሴ መልእክት አስተላልፏል። መስፈን አራያ የሚመራው በጥላቻ ፊቱ የተሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ህዝብ ላይ ድምፅ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ አንድ ዓመት አልፎታል ያለው አርበኛ ዘመነ ካሴ የአብይ መድፍና ድሮን የመስፈን አራያና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራን ህዝብ ለመፍጀትና የህልውና ትግሉን ለማኮላሸት ቀን እየሰሩ ይገኛሉ ብለዋል። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበርሰካ እያለ ነው ብሏል። አርበኛውም በየቀኑ በህዝባችን ደም በሚታጠብ የአማራ መሬት ላይ ቆመው በኋላ አልተወከልንም እንዳትሉ አጀንዳ ሰበሰብን፣ አማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው አማራ ህዝብ የጠላቶቹ ብዛት፣ የጥላቻቸው ጥልቀት እያለ መገረሙም መቆጣቱም አይቀርም። እነዚህ ደመቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነ ብርሃኑ ጁላ እኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉ፣ ነው ያለው። በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘመቻቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን ብሏል። መስፍን ሆይ ኮሎኔል መስፍን ማለት ልክ ይሆናል ያለው አርበኛ ዘመነ አይነህ እያየ አይናቸው እያየ የአማራ ህዝብ ያሸንፋል። የእናንተም አንገት በሀፍረትና በመሸማቀቅ ጉልበታችሁ ድረስ ይደፋል። ያንኑ አንገታችሁን ይዘን ሕዝብና ህዝብና ፈተፊት እናቆማችኋለን ብሏል። በድል በቀጠለው ዘመቻ አንድነት ባለሽርጡ ክፍለ ጦር ታላቅ ድል መቀዳጀቱ ተሰምቷል። በአርበኛ እንድሪስ ጎደሌ የሚመራው የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ከጊራና ከተማ ወደ ፋጂ ሲንቀሳቀስ የነበረውን የብልጽግና ወንበር ጠባቂ ሰራዊት ሚሊሻና አድባ ብተና ላይ ጥቃት ፈጽመዋል። በሰሜን ወሎ ዞን ሀብሩ ወረዳ ፋጂ የተባለ በሚጠራው ቦታ ላይ ደፈጣ በመያዝ በዛሬው ዕለት አምስት ሰዓት ተኩል እስከ ስድስት ሰዓት ተኩል ለአንድ ሰዓት በፈጀ ኦፕሬሽን የዙፋን ጠባቂውን ሰራዊት እንዲ እንዲሁም የባንዳ ጥርቅምና ሆዳደር ሚሊሻና አድማ ብተና ሙትና ቁስለኛ ያደረጉት ሲሆን ብዛት ያለው ተተኳሽ በመማረግ የተረፈው ሙትና ቁስለኛው ብዛት ባለው ባጃጅና አንቡላንስ እየተንጠባጠበ ወደ ነበረበት ጊራና ከተማ ፈርጥጧል ነው የተባለው። በሌላ የተጋድሎ መረጃ የባለ ሽርጡ ክፍለ ጦር አራተኛ ሻለቃ በደቡብ ወሎ ዞን ወረባብ ወረዳ ቀበሌዎች የተንቀሳቀሰውን የዙፋን ጠባቂ ሰራዊት እንዲሁም ሆዳደር ሚሊሻና አድማ ብተና ሀሩ የተባለ ቦታ ላይ በተደረገ የተጠና የደፈጣ ጥቃት 23 ኛና 17 ሙት በማድረግ ቦኮክሳን ከተማን ከጠላት ነጻ አድርጎ በመቆጣጠር ታላቅ ድል ተጎናጽፈዋል። ከባድ ምት የተመታው የብልጽግናው ቡድን ዙፋን ጠባቂ ሰራዊትም ከቦኮክሳ ከተማ ወደ ቢስጢማ ከተማ ፈርጥጧል። ጀግኖቹ በተጋድሎ አንድ ሺህ አራት መቶ የክላሽ ተተኳሽ በዛ ካለ ከደረት ትጥቅ ጋር ማርከዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ገስ ገልጿል። በጎጃም ቀጠናም በዛሬው ዕለት ከአዲስ ቅዳም ወደ ዳንግላ አቅጣጫ ይጓዝ የነበረ የጠላት ጦር ላይ የደፈጣ ጥቃት ተፈጽሟል። ከጠዋቱ አንድ ሰዓት አካባቢ የደፈጣ ኦፕሬሽኑን የሰራቸው የደፈጣ ኤክስፖርቷ የአማራ ፋኑ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፎ ብርጌድ ስትሆን ወደ ዳንግላ አቅጣጫ ይጓዝ ከነበረ የብርሃኑ ጁላ ጦር ላይ ከፍ ያለ የሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። ይህ የጠላት ቁሳቁስ አጅቦ ያልፍ የነበረ የጠላት ኮምቦይ ሎሊስታ ቀበሌ ላይ በጠዋቱ የገጠመውን ዱብዳ ለመ ቋቋም ዙ 23 ዲሽቃና ሌሎች ከባባድ መሳሪያዎችን በብዛት የተጠቀመ ሲሆን የመሳሪያው ብዛትም ሆነ የሰው ኃይሉ ጋጋታ ግን ከኤክስፐርቶቹ የደፈጣ ጥቃት ሊያተርፈው እንዳልቻለ በአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ የህዝብ ግንኙነት ኃላፊ ፋኖ ተሻገር አደመ ገልጿል። ከአማራ ፋኖ በጎጃም የተሰጠ የሐዘን መግለጫ ወጥቷል። የአማራን ህዝብ ካልጨረስኩ እንቅልፍ አልተኛም ያለው ጭፍጫፊው የአብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅና እናውጋ በረዳ ገደብ በተባለች አነስተኛ ከተማ ዛሬ ሰሜናዊ ሚያዝያ 9 ቀን 2017 ዓ.ም ከ120 በላይ ንጹሃን በድሮን መጨፍጨፋቸውን አሳውቀዋል። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሃን የገደብ ከተማና አካባቢዋ ነዋሪዎች በግፍ በጅምላ ተጨፍጨፈዋል። በዚህም አንደኛ፣ ለአማራ ፋኖ በጎጃም አባላትና አመራሮች በወገኖቻችን ላይ የተፈጸመውን ጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለመላው ወገናችን መጽናናትን እየተመኘ በወገናችን ላይ በደረሰው ጅምላ ጭፍጨፋ ከ ህዝባችን ጎን በመቆም እስከ መጨረሻ መስዋዕትነት ለመክፈል ከመቼውም ጊዜ በላይ በተጠንቀቅ ላይ እንድትቆሙ እናሳስባለን። ሁለት ለመላው የአማራ ህዝብ በዛሬው ዕለት ሚያዝያ 9 ቀን 2017 ዓ ም በእናርጅ እናውጋ ወረዳ ገደብ ከተማ የተፈጸመውን የጅምላ ድሮን ጭፍጨፋ የእያንዳንዱ አማራ ጣፈንታ መሆኑ ግልጽ ነው። በመሆኑም በቀጣይ ለምናደርገው ህዝባዊ ጥሪና የክተት አዋጅ ከዛሬ ጀምሮ እንድትዘጋጅና ይህንን ጨፍጫፊ ስርዓት ለማጥፋት የመጨረሻ መስዋዕትነት በመክፈል ነጻነትህን በክንድህና በትግልህ እንድታረጋግጥ ስንል ጥሪ እናቀርባለን ብሏል። ለተጎጂ ቤተሰቦችም መጽናናትን ተመኝቷል። የአብይ አህመድ አገዛዝ አዲስ ወታደራዊ ቅድ ማውጣቱ ተሰምቷል። የአገዛዙ ጦር በወሎ ጎጃም፣ ደቡብ ጎንደርና ኦሮሚያ ክልል አዋሳኝ የአባይ ሸለቆ ቀጠናዎች በተመሳሳይ ጊዜ በእግረኛ ሰራዊት፣ አየርና ድሮን የታገዘ ኦፕሬሽን ለመስራት ከፍተኛ ዝግጅት እያደረገ ነው ተብሏል። ይህን ተከትሎም የፋኖ አደረጃጀቶች የተናበበ ተመጣጣኝ ዝግጅት እንዲያደርጉ ጥሪ ቀርቧል። ይህ ኦፕሬሽን እስከ መንግስት የበጀት አቆጣጠር ማጠናቀቂያ እስከ ሰኔ 30 ሊቆይ እንደሚችልም ተነግሯል። የብልጽግና መንግስት ጥቃት ሊከፍትባቸው የሚችሉ የአባይ ሸለቆ አዋሳኝ ወረዳዎች ከበሎ ወግዲ ሳይንት ቦረና ከላላ ከጎጃም ሸበል በረንታ እነማይ እና ጅናውጋ ነብሴ ሳርምር ጭስ አባይ ጉንጅ ቆለላ ሁለት እጅ አነሴ ከደቡብ ጎንደር ሰዴ ሙጃ ደራና ና አስቴ ወረዳዎች የሚሸፍኑ ሲሆን ከኦሮሚያ ጋር በሚዋሰኑ የጎጃም ሸለቋማ ቦታዎች በተለይም ደጀን አዋበል ባሶሊበን ጎዛምን ደብረ ኤልያስ ደንበጫ ና ቡሬ የዘመቻው ቀጠና ይሆናሉ ተብሏል የአማራ ፋኖ በጎጃም የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በወሎ ቤተ አማራ ድርጅቶች ከመች ጊዜ በላይ ተናበው ዘመቻውን ማክሸፍ ይጠበቅባቸዋል ተብሏል። የአማራ ፋኖ በጎጃም ግዙፍ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር የአመራር ለውጥ አድርጓል። የአማራ ፋኖ በጎጃም ከፍተኛ አመራሮች በተገኙበት ሁለት ሳምንት የፈጀ ጥልቅ ውስጣዊ ግምገማ ካደረገ በኋላ ነው የአመራር ለውጡ የተደረገውም። በዚህ መሰረት የክፍለ ጦሩ ሰብሳቢ የነበረው ኢንጂነር ዘውዳለም አዱኛ በፋኖ ደመላሽ አድነው ተተክቷል። ደመላሽ አድነው የመተከል አስመላሽ ሊቀመንበር በመሆን ሲያገለግል የነበረ፣ በትምህርቱ ሁለተኛ ድግሪውን የሰራ የአራተኛ ክፍለ ጦርን በሰብሳቢነት ከአንድ ዓመት በላይ የመራና አሁንም አምስተኛ የአማርኛ ክፍለ ጦርን እንዲመራ በሰብሳቢነት እስከ ተመደበ ድረስ በአቀኝነት በታማኝነትና በቅንነት እየሰራ ያለ አብንን ጃዊ ላይ በሰብሳቢነት ሲመራ የቆየና ለህዝብ ተወካዮች ምክር ቤትም የተወዳደረ አስተዋይ መሪ ነው ተብሏል። የወታደራዊ አዛዥ የነበረው መቶ አለቃ ገረመው አጋዥ በቅጽል ስሙ አበጀበለው በሀምሳ አለቃ ይበልጣል መልካሙ ተተክቷል። መቶ አለቃ ገረመው የብልጽግናው መንግስት ፋግታ ለኮማ ወረዳ ገድ እያሉ ብሎ ዘገባ የሰራበት እንደነበር አይዘነጋም። ናትናኤል መኮንንን የመሰሉ አፈቀላጤዎችም ሞቱን በደስታ ሲያራግ ሊያስመዘግቡት እንደነበር ይታወሳል። ሆኖም ይህ የአገዛዙ የተለመደ ውሸት ፕሮፓጋንዳ ነበር። የአምስተኛ ራስ ቢትወደድ መንገሻ ቲተም ክፍለ ጦር ፋኖ አዱኛ ጥላሁንን ምክትል ሰብሳቢ ፋኖ ዘመኑ አማረን ህዝብ ግንኙነት ኃላፊ ሀምሳ አለቃ መኮንን ይፍሩን የዘመቻ ኃላፊ ዶክተር ጌታቸው ሙልዬን የጤና ኃላፊ አድርጎ መመደቡን የአማራ ፋኖ በጎጃም የአደረጃጀት ዘርፍ ኃላፊው ፋኖ እሸቱ ጌትነት ገልጿል። በአጠቃላይ አስራ ዘጠኝ የክፍለ ጦር አመራሮች ምደባም ተሰርቷል ነው የተባለው። አምስተኛ ክፍለ ጦር በጎጃም ቀጠና ከገጠር ወረዳዎች ቡሬ ዙሪያ ወንበርማ፣ ጃቢ ጠነ እና ቋሪት ወረዳዎችን ከከተሞች ደግሞ ፍኖተሰላም ሰላም፣ ቡሬ፣ ሽንዲ፣ ጅጋ፣ ገበዘ ማርያም፣ ማንኮሳ፣ ቆጭና ገነታ አቦ ከተሞችን የሚሸፍን ባለሰፊ ግዛት ክፍለ ጦር ነው። በከተሞች እና በገጠር ወረዳዎችም ጠንካራ ተጋድሎ በማድረግ የሚታወቅ ነው። በተለይም በአገዛዙ ወታደራዊ ማሰልጠኛ በሆነው ብርሸለቆ ላይ ተደጋጋሚ ጥቃቶች የፈጸመው ይህ ክፍለ ጦር ነው። ከወለጋው የቢዛሞ ጦር ጋር እየተናበበም የአባይ ሸለቆ ዘብ የሆነ ጦር እንደሆነም ይታወቃል። በቀጠናው ባሉ ከተሞች ዝገው ህዝብን የሚያስጨርሱ ካድሬዎች ላይም የተጠኑ ወታደራዊ ኦፕሬሽን በመስራት ታሪክ የጻፈ ክፍለ ጦር እንደሆነ ይነገራል። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴ በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ተናግረዋል። የኤርትራው መንግስት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽፈት ቤቱ ተበታትኖ ለቆየው የብርጌር ናሀመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽፈት ቤቱን መከፈት የገለጸው ብርጌር ናሀመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 ቀን 2017 ዓ ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ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 ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድን ሐመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን፣ ስዊዘርላንድ የኤርትራ መንግስት በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃው ተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። በዚህ አይነቱ አመጽ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል። ብርጌርን ሀመዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎቹን ለማስቆም የተንቀሳቀሱት እውነቶቹ የመንግስት መሳሪያ በመሆናቸው እንደሆነ በብርጌር ናሐመዱ እንቅስቃሴ ከሚጠቀሱት ግለሰቦች አንዱ የሆኑት ኪሮስ አስፋ ተናግረዋል። እነዚህ ፌስቲቫሎች ፋን ተደርጎ የሚሰበሰበው የገንዘብ መዋጮ ለስርዓቱ ጉልበት ይሰጡት ስለነበር ይህ እንቅስቃሴ ተደረገ ሲሉ ኤርትራውያኑ ፌስቲቫሎቹን የተቃወሙበትን ምክንያት ያስረዳሉ። የብርጌር ናሐመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ መጨረሻ ግብ ከሰላሳ ዓመት በላይ የስልጣን ላይ የቆየውን የኢሳያስ አፈወርቂን መንግስት ማስወገድ ነው። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት ሀገር አቀፍ ምርጫ አድርጎ አያውቅም። ከጠቅላላው የሀገሪቱ ህዝብ ብዛት 17 በመቶ የሚሆኑት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር ከፍተኛ ጥገኝነት ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 ዓ.ም ያወጣው ሪፖርት ያመለክታል። የብርጌድ ንሐመዱ አመራሩ አቶ በየነ ኤርትራ መንግስት መዋቅሮች በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳት ይከሳሉ። ይህንን ተከትሎ የተፈጠረው የብር ጌርና ሐመዱ እንቅስቃሴ ዋነኛ ግቡ በኤርትራ ስርነቀል የስርዓት ለውጥ ማካሄድ እንደሆነ አቶ በየነ ያስረዳሉ። ከስርዓት ለውጡ በኋላ ብሔራዊ ጉባኤ በማካሄድ ጊዜያዊ የሽግግር ተቋማት የመመስረት ውጥን መኖሩን ገልጸዋል። የብርጌርና አህመዱ እንቅስቃሴ አመራሮች ግባቸው በሰላማዊ ትግል ይሳካል የሚል እምነት የላቸውም። የእንቅስቃሴው ዋነኛ መታገያ ስልት የትጥቅ ትግል እንደሆነ ሁለት የትግሉ አስተባባሪዎች ለቢቢሲ ተናግረዋል። አስተባባሪው አቶ በየነ ከኢትዮጵያ ወታደራዊ አመራሮች ጋር ንግግር ተደርጎ እንደሆነ ለቀረበላቸው ጥያቄ ይህንን ጉዳይ ለመከታተል የተሰየሙ የወታደራዊ ክንፍ አመራሮች መኖራቸውን ገልጸው መቶ በመቶ አለ ወይም የለም ብዬ ልናገር አልችልም ብለዋል። አቶ በየነ የብርጌር ነሐመዱ የአዲስ አበባ ጽህፈት ቤት የተከፈተው የእንቅስቃሴው አመራሮች ለኢትዮጵያ መንግስት ባቀረቡት ጥያቄ መሰረት መሆኑን ይናገራሉ። በቀጣይም በአፋር ክልል ይህንን አይነት ጽህፈት ቤት የመክፈት እቅድ እንዳለም ጠቁመዋል። የእንቅስቃሴው አመራሮች ወደ አፋርና ትግራይ ክልሎች መሄዳቸውን የሚናገሩት አቶ በየነ እስካሁን የተፈቀደልን ነገር አድርገናል ብለዋል። ከአሜሪካ ግዛቶች ሁሉ ከፍተኛ ኢኮኖሚ የምታንቀሳቀሰው እንዲሁም የግዙፍ ፋብሪካዎችና እርሻዎች መገኛ የሆነችው የካሊፎርኒያ ግዛት የዶናልድ ትራምፕን ታሪፍ በመቃወም ክስ መሰረተች። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፕሬዚዳንት ዶናልድ ትራምፕን ታሪፍ በመቃወም ክስ መመሰረታቸውን ይፋ አድርገዋል። ዶናልድ ትራምፕ በዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ በተመሰረተው የግዛቲቱ ክስ ትራምፕ ይህንም ፕሬዚዳንታዊ ትእዛዝ ለማስተላለፍ የተጠቀሙበትን ህግ ተቃውመዋል። ካሊፎርኒያ ግዛቶች በመቅደም በአለም አምስተኛዋ ግዙፍ ኢኮኖሚ ያላት ግዛት ነች። በግዛቲቱ ውስጥ ግዙፍ የማኑፋክቸሪንግ ኩባንያዎችና ሰፋፊ እርሻዎች ይገኛሉ። ታሪፉ በአለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከረው ዋይት ሃውስ የቀረበበትን ክስ ውድቅ አድርጎ የአሜሪካ ኢንዱስትሪዎች እየጎዳ ያለውን ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱን እንደሚቀጥል አስታውቋል። የዋይት ሃውስ ቃል አቀባይ ኩሽዴ ሳይ ጋቪኒ ሶም በካሊፎርኒያ የተንሰራፋውን ወንጀል፣ የቤት ጦትና አልቀመስ ያለ ኑሮ ላይ ከማተኮር ይልቅ አገራችንን እየጎዳ ያለውን የንግድ ጉድለት ለመፍታት ፕሬዚዳንት ትራምፕ የሚያደርጉትን ታሪካዊ ጥረት ለመግታት ጊዜውን እያጠፋ ነው ሲሉ ተናግረዋል። ኒውሶም እና የግዛቲቱ አቃቤ ህግ ሮብ ቦንታ ክስ መመስረታቸውን ይፋ ያደረጉት በካሊፎርኒያ የአልሞንድ እርሻ መካከል ተገኝተው በሰጡት ጋዜጣዊ መግለጫ ነው። የዓለማችን 82 በመቶ አልመንድን የምታመርተው የካሊፎርኒያ ግዛት አርቲኮክ፣ የወይራ ፍሬ፣ ዋልነትና የዘቢብ ብቸኛ አምራች ነች። የካሊፎርኒያ ግዛት አስተዳዳሪ የሆኑት ኒውሶም ዶናልድ ትራምፕ በጣሉት ታሪፍ የተነሳ ግዛቲቱ ፍትሐዊ ባልሆነ በሆነ መልኩ ተጎድታለች፣ በማለት ተከራክረዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ የሆኑን ሰናይ ጊዜ